ሲኖር እምነቱ እሴቱን የሚያዳብርበት የሚያዘልቅበት የራሱ መንገዶች አሉ። አውዳዊ ነው። ቁርኣንም ሰበበ ንዙል የሚለውን ነገር ሳናይ ለምን ወረደ የሚለውን አመክንዮና ምክንያት ሳናይ አንተረጉመም፣ አንረዳው። አረፋም በጣም ተለየብኝ። ለምሳሌ የስልጤ ወጣት ከአካባቢው ሲወጣ ታታሪ ነው። አካባቢው ላይ ካለው ይልቅ፣ ለምን? ከዛ የስልጤ ወጣት ከአካባቢው ርቆ በሄደ ቁጥር ታትሮ ገንዘብ ይሰራል። ሌላው ለምን? የተለየ ባዮሎጂ ስለሌለ

መሪዎች እንደ መሪ፣ ሰራተኞች እንደ ሰራተኛ፣ ከዛ ደግሞ በማንነት ውስጥ ያለ ምንነት ምን ማለት እንደሆነ አጣምሮ መረዳት ብቻ ኢትስ ኮምፕሊትሊ ሳይንሳዊ ትሬኒንግ ማለት ነው። ስለዚህ አረፋ ውስጥ እንዴት ነው? እና አረፋና ይሄኛው በምን መልኩ ተገናኘ? እንዴትስ ይህንን ሳናውቅ ቆየን? አሁን በእናንተ በዚህ በነዋሪዎቹ ሳይሆን ለምሳሌ እኔ አርባ መጽሐፍ ጥፍ ያለው ጸሐፊ ነኝ፣ ግን አላውቀውም። ኢትዮጵያዊ ነኝ። ሌሎችም ጸሐፊዎች አለን፣ ደግሞ ተመራማሪዎችም አየህ አለን። ግን ምን ያክል ነው እንደ ኢትዮጵያዊ እርስ በርስ ለመተዋወቅ እንደ ሙስሊሙ ምን ያክል ሄደናል የሚለውንም ትምህርት አስተምሩኛል። ከዛ በምናደርገው ደግሞ ቆይታ በደምነው እውነትን ሴንስ የምናደርገው ሰው መኖር የሚጀምረው እውነትን መኖር ሲጀምር ነው። አንድ ሁለት ትርጉም ሲኖረው ነው። ከዛ አኳያ ምንድንነው አረፋና ይህኛው ትጋት መልስ የሆነህ ካላችሁ ስለ ጎል ሴቲንግ ነው የመጀመሪያው ስልጠና። ጎል ሴት ግብ የሌለው ሙት ነው። ሰው አይደል አረፋ? ጎል ሴቲንግ ሆኖ ነው ያገኘሁት ስልጤ ውስጥ። አሁን ለሚቀጥለው አረፋ፣ ዛሬ ላይ ከዚህ ከሰፈሩ ውጭ ያለ ስልጤ ሁሉ እየሰራ ነው። ያውቀዋል አረፋ እንደሚመጣ እንደማይቀር እና እንደማይሰርዘው። ከዚያ ለአረፋ ያልመጣ እንደሞተ ይቆጠራል ይባላል፣ አለኝ አስደንግጦኛል። አየህ፣ ስለዚህ በአረፋ በዓል እያንዳንዱ ስልጤ ወደ ቤቱ ይመጣል ማለት ነው። ያ ማለት ሲመጣ የሆነ ኃላፊነት እንዳለበት ስለሚያውቅ የሆነ ነገር መስራት አለበት። ስለዚህ የተሻለ ሰው ሆኖ ይመጣል ማለት ነው። ዛሬ ለዚያ የሚሰራው ሲደርስ ወደ ቤተሰቡ መምጣት ግዴታው ስለሆነ የቤተሰብ ቫልዩ እዚህ የሚኖረው ስልጤ በአንፃሩ ሰነፍ ይሆናል። እዚያ ካለው ስትልም እሺ፣ ለቤተሰብ ያለው ዋጋ እንዲታትር ያስገድደዋል ለማለት አስኪዱ። እሺ እዚህ ግን ከቤተሰቡ ጋር ነው ያለው። የተለየ የሚጠበቅበት ነገር የለውም። ሲርቅ ግን አረፋን አስታኮ ጎል ሴት ማድረግ አለበት። ወደ ቤተሰቤ ሲሄድ ብሎ ማሰብ አለበት። ማሰብ ስለቻለ ምን ሰራ አይሆን። እዚህ ተቀምጦ ስርዓትነት፣ ተስፋ መቁረጥ፣ ግራ መጋባት ምናምን ሊገጥመው ይችላል። የሚያስጨንቀው የለም ቤተሰቡ ለቤተሰብ ዋጋ አለ ለቤተሰብ ከቤተሰብ በሚለው ስሜት። ስለዚህ ራቅ ሲልስ የቤተሰቡን ዋጋ ስለሚያውቅ መምጣት እንዳለበት ስለሚያውቅ ባህሉ ደግሞ ለአረፋ ያልመጣ እዚህ እንደሞተ ይቆጠራል። ስለሚ ስራ ይፈጥራል፣ ስራ ይፈጥራል፣ ገንዘብ የሚያገኝበትን ሚራክል ይፈጥራል። ስለዚህ የስልጤዎች መታተር እና ትጋት እና ለውጥ ማምጣት ጉዳይ ከዚህ ጋር ተገናኘልኝ ማለት ነው። ተማርኩበት። ይሄ ሳይንስ እንደ ሃይማኖት እኛኮ አረፋ ሲደርስ ነቢ ኢብራሂም ዓለይሂ ሰላም የሚል ነገር የለውም። ከልቸር ነው አንድን እምነት እሴት እንዴት ሪኢንተርፕሬት አድርጎ ማንነት ማድረግ ይቻላል ብቻ ሳይሆን ፋንዳሜንታል የሆነ እሴት ቤዝድ ሜቶዶሎጂ እሴትን ለውጥ ከማምጣት አንፃር ይሄ ፋይዳ አስደናቂ ነው። ስለ ጎል ሴቲንግ ጎል ሴት ስታደርግ በመጀመሪያ ያሉ አምስት ነጥቦች አሉ። መጀመሪያ መተማመን፣ በራስህ ላይ ተማመን፣ አቅም አለ ብለህ ወስን። ሁለተኛ እንደምታደርገው አትጠራጠር። ያልኩኝ ባወራ ደግሞ ሰንበድ የልስ ሶስቱ ግብን የመቅረጽ ሂደቶች ቢል ይ መቶ አይነት የሰብጀክት የሆነ ነገር ልናነሳ እንችላለን። ይሄኛው ግን በቃ ከልጅነት እስከ ህልፈት ድረስ

ዞኑንም ለመቀየር ለክልልም ተሞክሮ ለመሆን ለሀገርም ከዚያ ደግሞ እንደ ጥቅል አፍሪካ ሶስተኛው ሶስተኛው የዓለም ሀገር የተባለ ነው ዜጎች ብለን ስንል ሶስተኛው ማለት አንደኛ አለ ማለት። ሶስተኛው ሶስተኛው ሰው አንደኛው ሰው ሁለተኛው ሰው ተብሎ መጨረሻ ሶስተኛው ሰው እንደ ማለት ነው። አንደኛው ዓለም አውሮፓ አሜሪካ ሲ ሁለተኛው ዓለም ነዣ ነህንድ ሶስተኛው ዓለም አፍሪካ፣ ላቲን ያው ዝቃጩ እንደማለት ነው። ግን ለሺህ ዓመታት አሁን ፊል እንድናረግ የሚጠበቀው ጎልድ ሴቲንግ ስልጠና ብዙ ወስደናል ግን ይሄ ከራስ የሚመነጨው አረፋ እንደ ጎል ሴቲንግ ካሰባችሁት ምል ምን ለስራ ሊያስጨንቃችሁ አይቺ ተስፋ ልትቆርጡ የምትችሉበት ምንም መንገድ የለም ማለት ነው። ለምን ከዚህ ሄዶ ሀብታሙ ነው ሲመጣ ታውታላችሁ። ወንድማችሁ፣ ጓደኛችሁ፣ ጎረቤታችሁ ምን ሰርቶ አንድ አይነብራችሁ እኮ ግን አይ ራቅ ሲል ቤተሰቡ ይፈልገዋል መቅረት አይችልም፣ መምጣት አለበት። አረፋ ትልቅ በዓል ነው። ስለዚህ ምን አባቴ እውጠኛል እንዴ የሆነ ነገር ማድረግ አለ ይ ሰው በደንብ ካሰበ እንደዚህ እኮ መስራት ትችላለህ ተብሎ አይደለም የሚሰራው። በቃ ያስባል። ሁለተኛ ልክ ልጅ ሲወልድ እንኳን ይህ ከዚህ ውጭ ነው። ጀነራሊ ልጅ ሲወልድ አሁን በብዛት